ሉል ሰናይትን፣ እንዴት ቀርቢኝ። አንቺ እናቴ አይደለሽም። እንዳንቺ አይነት እናት አይቼም ሰምቼም አላቅም። አንቺ እንዳይረበሽ እና እንዳይጠማሽ ራስሽን ለመለወጥ ጥለሽኝ እየሄድሽ እናት ነሽ። ስለዚህ ለእኔ የምትገብኝ እናት አይደለሽም። እናትም አባትም እህትም ወንድምም ሆኖ እያሳደግ አባት አለኝ። ስለዚህ እሱ ነው የእኔ እናቴም አባቴም። ስለዚህ ባክሽን ቤርኩበት አትሂጂ፣ በመጣሁበት አትምጪ። ከዚህ በኋላ እኔ አንቺን አልፈልግሽም። ደግሞ ልጄ እያሽ፣ ደግሞ አታስመሴ። ባክሽን ወደዛ አንቺ ልጅ የለሽም። እናቴ አይደለሽም። ልጅሽም ልሆን አልችልም። ደግሞ ስለዚህ ሁለተኛ ልጄ ብለሽ እንዳትጠሪኝ። ሁሉንም ነገር ከአባቴ ሰምቻለሁኝ። ጥለሽው እንደ ሄድሽ እንደ ሞትሽም የውሸት ሙተሽ አሁን ደግሞ የእውነት መጣሽ ተመልሰሽ። ሞት እንዴት ነው እባክሽ? ለእናንተ ደግሞ የእናንተ ቤት ደግሞ ለየት ያለ ነው። ሳ ሰው ሞቶ የሚመለስበት ነው እንዴ? አንቺ የሞትሽበት ሞት ምን አይነት ነው ይላታል። እባክህ ልውል፣ እንደዚህ አትበል ተፈሪ ሁሉንም እንደዚህ ብሎ እየነገረህ እኔን እንድትጠላኝና እንዳትቀርበኝ ስለሚያስብ ነው። ስለዚህ ባክን እንደዚህ አትበሉል እኔ የምወድህ የማከብረህ ልጄ ነህ። እኔ ለአንተን በዛን ሰዓት እየታየኝ አንተን አንደላቆ ማኖር ስለዚህ ገንዘብ ስለሌለኝ በዛን ሰዓት ደግሞ ለአንተ ምንም ነገር ማድረግ አልቻልኩም። ስለዚህ ከተፈሪ ጋር ተለይቼ ሂጄ ገንዘብ ይዤ መጥቼ አንተን አንደላቀቅ ማኖር ነበር ትዚያለኝ ለዛ ነው። እባክህ ተረዳኝ ስትለው አረባክሽ አንቺ ይህ እኔን ጥለሽ ስትሄጅ እንደሞቼ እንደምጠብቅሽም ማወቅ ነበረብሽ። ስለዚህ ብሞትስ ኑሮ አሁን የት ነበር ሄደሽ የምትጠይቂው? ማንን ነበር የምትጠይቂው ይላታል። እባክ ክሉል እንደዚህ አትበለኝ ስትለው፣ እባክሽን አሁን ለማንኛውም ካጠገቤ ትንሽልኛለሽ ወይስ እኔ ልሂድልሽ ሲላት፣ አይ ችግር የለውም እኔ እነሳላለሁ ለአሁን ትለዋለች። ከዛም አይ ችግር የለውም ይልና እንደውም እኔ ብሄድ ይሻላል ብሎ ተነስቶ ወደ መኝታ ቤት ይገባል። መኝታ ቤት ገብቶ ተክዞ ቁጭ ባለበት ሰዓት ፀደይ ትገባና፣ እንዴ ሉል አለህ ስትለው፣ አዋለው ቆይ፣ ምኑ ነው ደግሞ ፊትህ ጥሩ አይደለም ስትለው፣ ባክሽን፣ ተይኝ እስኪ እዚህ ቤት እኮ ችግር ጠፍቶ አያቅም አሁንምማ እኮ መታወቂያችን ችግር ሆኗል። ችግር ሁልጊዜ ችግር ነው፣ ስለዚህ በጣም ነው የሚያስጠላው። ይህ ቤት ባክሽን በጣም አስጠልቶኛል። እባክህን አይዞህ፣ አንተ ራስህን አረጋጋ ስትለው ወይ ፀደይ ተይስኪ በእናትሽ ከምኑ ጀምሬ ምኑን እንደምነግርሽ አላውቅም። ግራ ያጋባል። ደግሞ እናትነኝ ብላ ትመጣለች እንዴ በናሽ አታፍርም? ምን አይነት ጉርናት፣ ተው እባክህን። ሞታለች ተብዬን ያልቅሼ እየወደድኳት ሞታ ብትቀር ይሻለኝ ነበረ። አሁን ግን የእውነት ኑራ ከምጠላት ይላታል። ምናልባት ምክንያቷን ስትሰማና ስታቅ ልትቀርባት ትችላለህ፣ እባክህን ስትለው ሁሉንም ነገር አባቴ ነግሮኛል። ስለዚህ አባቴ ከነገረኝ ውጭ ሌላ ነገር ይኖራል ብዬ አላስብም። ስለዚህ እሷ እንዳይተቸገር ብሎ ጥላ ስትሄድ ያን ጊዜ ነበር ማሰብ ያለባት አባቴ ግን በጥርሱ ነቅሶ እኔን አሳደገኝ እዚህ ደረጃ ድርሶኛል ከአባቴ አብልጬ የማየው ሰው አይኖረኝም ከዚህ በኋላ አረታይ በእናትሽ በጣም ነው የሚያስጠላው አሁንስ የድሮ ቤታችን የድሮ ሰላማችን ናፈቀኝ ቅድስት ምን እንደማደርግ አላውቅም ድሮ እኔ ሳላውቅ አንቱን ያስቀየምኳን ነገር ውስጤም ቢከነክነኝም ግን ፋንቱ ያለች የነበረን ሰላምና ፍቅር ናፈቀኝ ይላታል። አይዞህ ሁሉም ነገር ይስተካከላል፣ ነገ ሌላ ቀን ነው፣ የተሻለ ቀን ይኖራል። ራስህን አረጋጋ ብቻ ትለዋለች። እሺ፣ እስኪ ሞክራለሁ። ለማንኛውም አይዞህ፣ እኔም ከጎንህ አለሁ፣ አባትህም አለ። ስለዚህ ምንም አትሆንም፣ አይዞህ። እሷ ደግሞ ሁሉንም ነገር ከነገረችህ ካስረዳችህ በኋላ ላይ ትታረቃላችሁ። ምናልባት አሁን ጥሩ ስሜት ላይ ስላልሆንክ ይሆናል ትለውና ለማንኛውም እኔ ወደ ስራ ልሄድ ብላ ጥለው ትወጣለች። አክስቷ ደግሞ ልውጭ ወጥታ ያንን የፀደይን ጓደኛ ለማናገር ወጥታለች። ፋንቱ ፋንቱን እየገደላት ወይም የወጓት ሰዎች እነማን እንደሆኑ እያጣራ ነው ቅዱስ። እናም ቅዱስ ደግሞ ጓደኞቹ የዛ ሰፈር ልጆች እንደሆኑ ያውቃል። ግን አንደኛው እንደተደበቀና እየተሽሎከለከ እንደሆነ ደርሶበታል። ግን ደግሞ ሊያሳየው አልፈለጉም። ስለዚህ ምን ማድረግ አለብኝ ይላታል። ይውል ቅዱስ ተረጋጋ ሰዎቹ ምናልባት ስላወቁ ይሆናል እየተከታተልካቸው እንደሆነ እያወቁ ሊሆን ይችላል እንደዚህ እየተደበቀ ያለው ስለዚህ አንድ ነገር ልንገርህ አሁን እኔ እናንተ በተደጋጋሚም እየተገናኘን ስለሆነ ምናልባት እዚህ አካባቢ ሰው ሊያውቅና እኔ እናንተንም የሚጎዳ ሰው ሊኖር ይችላል ስለዚህ ነገሩ እንዲረሳሳ የተወሰነ ቀን መከታተልህን አቁም ትለዋለች እሱ ሳይሻል አይቀርም። ልክ ነሽ። ግን ደግሞ እርግጠኛ ነኝ ይሄ ነገር ከኋላ ከጀርባ የተደበቀ ነገር አለው። ለምን እንደው ታውቂያለሽ፣ እየተከፈላቸው ነው እንደዚህ አይነት ነገር የሚሰሩት እንጂ ያለ ክፍያ አይደለም። ክፍያ ባይኖራቸው ኑሮ እንደዚህ አይሆኑም ነበረ ይላታል። እኮ ሁሉንም እስከምንደርስበት ድረስ የእኛ ጥረት ደግሞ ያንተ ጥንካሬ ደግሞ ያስፈልጋል። ስለዚህ ሰሞኑን መከታተሉን አቁምና ከተወሰነ ቀን በኋላ ደግሞ ትጀምራለህ። እንደዛ ሳይሻል አይቀርም። ትክክ በቃ እኔ እንደዛ አደርጋለሁ ይላታል። አዎ ቅዱስ እዩልህ ፀዴን የምትወዳት ከሆነ እባክን በዚህ ነው ልታገዛት የምትችለው፣ ልታገዛትም ልትረዳትም የምትችለው። አዎ እኔ እውነት ለመናገር ይሄ ነገር ለፖሊስ ነበር መነገር ያለበት፣ ግን ደግሞ ያው ፀዴን ስለምወዳት እኔ ራሴ አደርገዋለሁ፣ እከታተለዋለሁኝ። ግን እንዳልሽው ትንሽ ቀን መዘጌት እና መጥፋት ሳይኖርብኝ አይቀርም፣ ምክንያቱም ካወቁን ምናልባት እኛ ሊጎዱን ይችላሉ። ስለዚህ አሁንም ቢሆን እንለያይ፣ በይ ቻው፣ በቃ እንደዋወል በስልክ ይላትና እሱም ወደ ቤቱ ይሄዳል። እሷም ወደ ቤቷ ትመለሳለች። በዛን መሀል ተፈሪ ሳሎን ቁጭ ብሎ ውሃ እየጠጣ እያለ ትመጣለች። ሰናይት ስማ፣ ልጅን ብዙ ነገር ብለህ ከኔ እንዲርቅ አድርገኸዋል። እናም አንድ ነገር ልንገርህ፣ ሉል ወንድም አለው ወንድሙን ሄዶ እንዲያየውና እንዲተዋወቀው እፈልጋለሁ። አይ ካልክ ደግሞ መቶ እዚሁ ልጁ ይዤው መጣና እንዲተዋወቁ ማድረግ እፈልጋለሁ ትለዋለች። አንድ ነገር ልንገርሽ ለሉል ስላንቺ ጉዳይ ሁሉንም ነገር ነግሩ ያለው። ከዚህ በኋላ ፈላጭ ቆራጮ ራሱ ሉን ነው። እኔ አይመለከተኝም፣ ግን ሌላ ድራማ አታምጭብኝ።